መጣች መጣች! ሰበር ሰካ ሰበር ሰካ። ደግሞ ታይት ነው የለበሰችው። ኦ ማይ ጋድ ኦ ላላ ተቃቀፉ። ዚስ ሴንቴቲ ሴንስ ታጠመጠም። ተረጋጊ! እንደ ምን ነው ጨመቅሽው እኮ። ረጋ በይ ሴትዮ! ኦ ማይ ጋድ ፀጉሯን አስተካከለች። እንዳሰድዋት ተብላችኋል። ኦ አንሰድብሽም፣ በፈጣሪስ ተሽኮር ም መች? ኧረ ተረጋግ ምነው ተለጣጠፍሽበት። ተረጋበ ሴትዮ። ኦር እጇን ያዛት። በፈጣሪስ ምንድን ነው እንደዚህ መለጠፍ? ተረጋጊ። ቸኮለች። እርባታል ጠፍርሽ እንደማይተናል። እሺ። ኦ ኧረ ተይ አትለጠፊ። ተረጋጊ። ምንድን ነው የሚያስቸኩልሽ? ኦ ሄደች። ይዛው ይዛው ሄደች። ለመሄድ ቸኮልሽ። ተረጋጅ አትክፉ ያወራበት እሺ ቡራ እያወራ ነው አትናገሩብኝ እያለ ነው አንናገርብህም ታይት ግን ለምን ለበስሽ ዛሬ ቀሚስ አደብሽም ነበር አይ አስተያየት ልስጥሽ ቦርሳሽ ደግሞ ምንድነው ሄዱ ተያይዘው ሄዱ ማለት ቦርሳ ምን አይነት ቦርሳ

በጣም ትገርማለህ እኛ ገብቶና ለምን እንዳመጣት እኮ እየነገርከ ነው፣ ግን ሀይሚን ለማብሸቅ እንደዚህ ማድረግ የለብን። በነገራችን ላይ ፍቅራችሁን ለመቀጠል ይሄ መበሻሸቅ ጥሩ አይደለም። ምክንያቱም ቅድም ሀይሚ በጣም ተናዳ ስሜን እንኳን እንዳጠራ እያለች ነው። አንተ ነገሮችን ማብረድ እየቻል በነገሮች ላይ መጨመር የለብም ነበር። ዞሮ ዞሮ ብሩኬ እንግዲህ ከዝች ጋር ነው መሰራ እያለ ነው እንግዲህ ሀይሚን ልደቷ ጥሪኝ መታወቅ እፈልጋለሁ፣ ምቴ ደግሞ አትስደቧት ብሎ አለኝ። ስም አሁን ማን ብለን እናውጣላት? ምትኬ ምትኬ፣ ምትክ አለም የኔ ምትክ አትስ ድባ ትብሯል የብሩኬን መልእክት እንትን አከብራለሁ ማለት። ታይት ባለብሽ ጥሩ ነበር ማለት አስተያየት ግን ስጡ ብለሃል አደለ? አዎ ታይት ቀሚስ ነበር መልበስ የነበረብሽ ወይም ቆንጆ ሱሪ፣ ያኔ ሰውነትሽን ሸፈን ማለት እኔ። እንደዚህ ዝቅ ብዬ ዳቦ ለማየት ብሉ ዝቅ ብዬ ነበር። ዞሮ ዞሮ ያው ቆንጆ ናት ግን ትልቅ ትመስለኛለች በእድሜ ያው ብሩኬ ወንድሜ ምንም ቢሆን መልፎ ነገር አልመኝልህም እና አስተያየት ሰጡ ብልሃል እሺ ምትኬ ማለት ነው ምትኬ ምን ሆነሽ ነው ሀይሚን ላገኝ ማለት ልትሰድቢያት ነው ልትመቻት ነው ምን ፈለገች ነው ብሩኬ ልደቷ ጋር እንሄድ ምናምን አትበል። ምክንያቱም አንተ ይህች ልጅ ይዘህ ስትሄድ ሀይሚ ሰላማን ነው የምታጣ፣ ትበጠበጣለች። አንተን እንኳን ከሴት ጋር አይታህ ከሶሲ ጋር እንኳን ፍራንክ እንደሆነ እያወቀች እንዴት እንደምትናድር ታውቃለህ። ስለዚህ ሀይሚ ብቻህን ስታይህ እንደዛ ደግሞ እየፈለ አንተ ደግሞ አብረህ ጭራሽ ይዘህ ሄደህ ይህች ልጅ እንደማታነጃት እንደማታነጃት እንደማታናድጃት ተስፋ ምን ነው የምትኮላተፊ ስም ስሜ ተረጋግተሽ አታወሪም እንዴ እንደማታናድጃት ተስፋ አድርጋለሁ ማለት ነው ምክንያቱም እንደዛ አታደርግን ብዬ አስባለሁ ብሩኬ ማለት ነው የእውነት የልደቷ ቀን ይዘህ ሄደህ እንዳትበጠብጣት እሷ ትጠራህም እርግጠኛ ነኝ ግን ብጠራትም ስትሄድ አብራችሁ እንደዚህ የሆነ ሄዳችሁ ሪያክት ስታረጉ በጣም ትናደዳለች፣ እና ሀይሚን ለማብሸቅ ነው ያመጣው። አዎ ምን ታመጣለህ ስላለች ብቻ ሴት ማምጣት የለብንም በነገራችን ላይ፣ ለሴት ልጅ መሸነፍ ለፍቅር መሸነፍ የሆነ ውርደት ምናምን አድርገህ አታስበው። ብሩኬ፣ በሀይሚ በጣም ነው ሙድ የያዝከው ዛሬ? እንዴ ተው እንጂ። ምንም ቢሆን እኮ አሪፍ ጊዜ አሳልፋቸዋል ና እቺ ሲያዩ ትረጋለች ትመስላለች። ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። ዞሮ ዞሮ እያጣፍጥል ነው። ሌላ ምንም ልንልህ አንችልም፣ ግን እንደዚህ መበሻሸቅ አያስፈልግም። ሀይሚን ለማናደድ እንደዚህ አታርግ። ብሩኬ የእውነት ሀይሚ ኮ በቃ የኔ ቸኮሌት ሚጥሚጣ ሕፃን ልጅ ኮናት። ለሀይሚ እንደዚ አይነት ነገር አይገባትም። መበሻሸቅ የለብን። ቢያንስ ደስታ ባትፈጥርላት አታናዳት፣ ብሩኬ ማለት ነው። ደስታ ላትፈጥርላት እኮ ትችላለ፣ ግን ደግሞ የንዴቷ ምንጭ አትሆን ቢያንስ ዛሬውን። በጣም ተናዳ መታ ሚፍታ ቤት ያወራችሁን አይታችኋል። እና ሀይሚ የኔች ሁለት የኔ መረቅ መረቅ ኮነሽ። ሚፍታን እንግዲህ ትናንት ስለተናገረችው ነገር በጣም ይቅርታ ብላ በቃ፣ ብሩኬን ስታዩ እንደምትናደድ የምትናደደውና የምትነጫነጨውም ያኔ የፍራንኩ ቪዲዮ ጭንቅላቷ ላይ ስለሚመጣባት ነው። እንግዲህ ሁልሽም መልስ ተሰጥቶሻል። ሀይሚን አሁንም ቢሆን ሀይሚ ነገረቻችሁ የሷን እውነት ነው። የሀይሚ አድናቂዎች የቡራን ፎቶ አትዘቅዝቁ። አብዛኞቹ ግን የሀይሚ በነገራችን ላይ አይዘቀዝቁም። በጣም ጨዋ ናቸው። በእውነት በስነስርዓት ነው ሲገናኙ ራሱ የሚያወሩት። ብሩኬን አብዛኞቹ አይሰድቡትም የሚሳደጉት የራሱ አድናቂ ሆነው የራሱን ወይም የሀይሚን ፕሮፋይል አድርገው ነው፣ እሷን ለማስባል የሚዘቀዝቁት። ገብቷችኋላ? ስለዚህ አትዘቅዝቁ። የሀይሚየም አንዳንድ ልትኖሩ ትችላላችሁ። ሀይሚ ስትዘቀዘቅ ተናዳችሁ ልትዘቀዝቁ ትችላላችሁ። የራሱ አንዳንዴ በቃ እና እንደዛ አታድርጉ እያለቻችሁ ነው። ሀይሚ የምትላችሁን ነገር ስሙ። ምክንያቱም ለሀይሚ ጥሩ አይደለም። የብሩኬ ፎቶ ሲዘቀዘቅ ሀይሚ እየተወቀሰች ነው። ገብቷችኋል አይደል? እዚህ ጋር ሀይሚ እየተወቀሰች ነው። ሶ እናንተ የሀይሚን ፕሮፋይል አድርጋችሁ የሀይሚ አድናቂ ናቸው አለን ሀይሚን ተወዷታላችሁ። ሶ ብሩኬን ሳትነኩ ሀይሚን መውደር ትችላላችሁ። ሶ እኔም ፎቶ መዝቅዝቅ በጣም ነው የሚደብረኝ። የእውነት የምትወዱ ከሆነ ሀይሚን ብቻ በቃ ለእሷ የእሷን ፍቅር ግልጹላል ለእሷ ቻናሏን ሸራር ጉላት ፎቶዎቿ ምናም ፖስት ማድረግ ትችላላችሁ። ግን የብሮኬን ፎቶ መዘቅዘቅ ለእሷ ጥሩ አይደለም፣ ወቀሳ እያመጣባት ነው። ሱ እንደዛ ታደርጉ። የብሮኬን ማድናቂ ብትሆኑ፣ ብሩኬን የምትወዱት ከሆነ ብሩኬን ብቻ አድንቁ፣ ውደዱ። የሀይሚን ፎቶ መዘቅዘቅ የሀይሚን ቤተሰቦች ምናምን አይሰራም። ይሄ ለሱ ማይጠቅመውም፣ እሱንም ያስወቅሰዋል ማለት ነው። ተግባባን አደለ? እኔ ቤትም መታችሁ ትሳደባላቸሁ አሁን ቪዲዮ ምን ነው? ያኔ ሃይሚ ከዳኔ ጋር ተለጣጥፋ ስትመጣ አልተናገርሽም። አሁን ብሩኬ ከሴት ጋር ሲመጣ ምን ያንጫጫሻል? አትስደቢው፣ ታሳድቢያለው። እንደ ቅድም እኔ ብሩኬ አንሳድቢያለው። እኔ አንድም ቃል የተሳደብኩት ነገር የለኝም። አስተያየት ነው የሰጠሁት። ሶ በሚመጣው ነገር ላይ አስተያየት ደግሞ መስጠታችን አይቀርም። እኔ ጭራሹን ነው ብሩኬን ያልተሳደብኩ አንድ ቃል ወጥቶኝ ብሩኬን፣ አልተሳደብኩም። እኔ ብሯ የማከብረው ልጅ ነው ለልህ እንደሆን የሚያደርገው ይህን ገብቶኛል። እልህ ነው እሱም እያለን ነው። በቃ ሀይሚን ማናደድ ፈልጎ ነው። ምን ታመጣል? ለሰላለችው ብቻ ቃሌን አጠብቃለው እያለ ነው። እንግዲህ ይችን ልጅ ያገኘዋት በፕሮግራም ተገናኝተን ነው። ረጅም ጊዜ ግንኙነት እንደሌላቸው እያወራ ነው። ስለዚህ እኔ ብሩኬን አልተሳደብኩም፣ መስደብም አልፈልግም። ምክንያቱም ለሀይሚ ጥሩ ነገር ካሁን በፊት አድርጎላታል ጥሩ ሰው ነው። ስለዚህ አሁን ትንሽ ስታስላለሁ። ብቻ ብሩኬን እኔ አልሳደብም ገባችሁ። እኔ አብዛኛው ጊዜ ሀይሚን የኔ ቸኮሌት፣ የኔ ቆንጆ እያልኩ ስለ ሀይሚ አስተያየት ስሰጥ የሚመስላችሁ ሀይሚን መወዳት ብሩኬን ምጠለው ምናምን እንደሚመስላችሁ ለብሩኬ። እኔ በነገራችን ላይ ማንንም አልደግፍም ግን የምወደው ሰው አለኝ። በቃ በቃ አስተያየት ስሰጥ በቃ ተመቸኛለች። ሀይሚን ወዳታለሁ። ስርአቷ ምኗ ደስ ይለኛል። ሶ እኔ ደጋፊ ምናምን አይደለውም። ብሩኬንም አልጠላውም ሀይሚንም አልጠላትም። ሁለቱንም ወዳቸዋለሁ። ሶ አስተያየት ሰጥ ደግሞ አንዱ ጥፋተኛ ከሆነ ለአንዱ እንደዚህ ብታደርጉ ብዬ አስተያየት ልሰጥ እችላለሁ። ከዛ ውጭ ለሃይሚ ደግፊ ብሩኬን ሰድቤ ነቅፌ ምናምን አላቅም፣ ግን እንደዚህ ባታደርግ ጥሩ ነው። እሺ፣ አሁን ዛሬ ብሩኬ ያደረገው ነገር ጥሩ ነው ብላችሁ ነው የምታስቡት? ተሃይሚ ተለቃጥፋ ስትመጣ ተሳደባችሁ ነበር። ሀይሚ እኮ የታወቀ ነገር ነው። ካሁን ከዛ በፊትም የሚያገናኛቸው ጸብ ነበረ፣ ፈልጋ እንዳልሆነ የታወቀ ነው። ሲቀጥል ደግሞ ፕሮግራም ላይ ተጠርታ እንደሆነ ፎቶ የተነሳቸው በደንብ ያስታውቃል። ብሩኬ ኮ ይሄው ሆን ብሎ አብረን እንሰራ ነው፣ በቃ አብሬያት ነው የምሰራው። እንደዚህ ሀይሚ ተለጣጥፋለች፣ አቅፋዋለች፣ ምን አድርጋለች። እስኪ እስኪ ብሩኬናችን ልጅ እያቸው እስኪ፣ እንዴት እንደሚተቃቀፉ እንደምትለጣጠፍበት ልትስማው ምንም አልቀራትም። በመጀመሪያው ቀን ቸኮል ሽኔናት ደግሞ አትስደቧ ብሏቸው አትስደዋት ብሏል። አትስደቧት ብሏል። ጋይስ የብሩኬን እንትን አትስደቡበት። ሽ እውነት ነው። ኔ አልሳደብም ግን ሥርዓት ያዙ ብዬ ነው። ልብሳቸው ምናምን ቆንጆ የሆነው ይምጡ እንደ ሀይሚ አንሰድባቸውም። ሥነ ሥርዓት ሀይሚን ከነካች ግን ያልቅላታል። ሀይሚን ላግኛት ሀይሚን ላግኛት። ለምን ፈልግሻት ነው? ሲቀጥል ደግሞ ሙድ አትያዙ። ብሩኬ ሙድ መያዝ የለብም እ በሀይሚ ለልጀቱ ምልግ ዘለ ስጦታውን ተቀብላሽ ስለ ስጦታው ምናምን ይህ ነገር ሀይሚን እንደሚያናድዳት ልጀት እያወክ ለምንድን ነው? ብሩኬ ሆን ብለ ሀይሚን ስም እያነሳ የምታወራው ታወኛለች። በቃ ተዋት። በቃ ይህንም ደግሞ ተሳደብሽ በሉ በቃ ሀይሚ ያናድዳት። ስጦታውን ተቀብለሻል። ሰው አናዶሽ እንደሆነ የመለስሽልኝ ምናምን የሆነ ወይኔ፣ ፈጣሪ ሆይ፣ ብሩኬ የምር ከዚህ በላይ ሀይሚን ባታናድዳት አሪፍ ነው። በቃ አትጥራኝ ካለችህ አትጥራት በቃ። ነገር ግን ዝግጅቱ ላይ መጣለን እንመጣለን እሷን ይዘን ነው የምትሄደው እሷን ይዘ አረ ልትበጠብጥ ማለት ነው። ሰላማን እንድታጣት ደስ እንዳይላት ነው። በፈጣሪ ስም ብሩኬ እንደዚህ ለኛ ለምንድ ነው የምትሆነው ግን በማርያም በመሃላቸዋን በቃ ሰው ገባ ካላስ ከዚህ በኋላ ሀይሚ ለዋ ይጨምራል ማለት ነው። ሀይሚም ነገር ከሌላ ወንድ ጋር ልትመጣ ትችላለች፣ አንተም ከሌላ ሴት ጋር በቃ እና አሁን ቅርብ ጊዜ ላወቅካት ምንነቷን፣ ትክክለኛ ማንነቷን ለማታውቃት ሴት በዚህ ልክ እንትን ባትል ጥሩ ነው ብዬ አስባለሁ። ነገር ግን ያጣፍጥልህ በቃ ህይወት ይቀጥላል። የኢትዩ ባህሪ ነው። ዩቲዩብ ደግሞ እንደዚህ ሆናችሁ ካላንጫጫችሁ አይሰራም። ቪው የለውም። እነሱ የሚፈልጉት ቪው እንዲታይላቸው ነው። ቪው ደግሞ የሚመጣው እንደዚህ ነው። ከአንዷ ሴት ከአንዱ ወንድ በቃ እንደዚህ የሆነ የተምታታ ነገር፣ ግጭት፣ ብጥብጥ ያለበት ቦታ ነው ቪው የሚኖረው ማለት ነው። እና አንድ ነገር ግን ለሀይሚ ምላት ነገር ሀይሚ ስለ ዳኒ ስለ ልደቱ ዛሬ መልስ ሰጥታለች ማለት ነው። የምናወረው ነገር በቃ ደርሷታል በቃ ሰምቻለው፣ ገብቶኛል ብላለች። ሶ ከዚህ በኋላ እንደዛ አታደርግም። ለጥንቃቄ የሚሆን መልእክት ደርሷታል። እንደዚ አይነት ነገር የለም። የሰው ስም አታጥፉ፣ ዳኔንም በመጥፎ ነገር አታንሱት። እንደዛ ሊያደርግ አይደለም። ያኔ ሊጠቀምባት ነው። ምን አመስላልናት እንግዲህ እሱን ነገር እንደዛ አትበሉት እያለችን ነው። እንግዲህ አሪፍ። እንኳን ሰማሽ፣ እንኳን ነቃሽ። እኛ ሳታውቂ ትሄጃለች ብለን ነው፣ ለአንቺ በማሰብ ነው አብዛኞቹ ይህን ነገር እያወሩት ያሉት። ሰው ሃይምዬ የኔ ውድ፣ የኔ ቸኮላታ፣ የኔ ጣፋጭ፣ ምንም ነገር እንዳትከፊ፣ በቃ ትናደጅ፣ የኔ ውድ በቃ እስኪ አትዘቅዘቋት በእናታችሁ። እስኪ ስታናድዱ፣ እስኪ ቢያንስ ማለት ነው ባታበረታቷት፣ አታናዷት እስኪ። ምን አይነት ውሻዎች እንደሆናችሁ በቃ። ፎቶን አትዘቅዘቋት በቃ። ወይኔ የኔ እናት፣ እንደዚህ እየተናደደች ለምንድን ነው ግን? እንደዚህ እንዴት የምጨምሩባት? በፈጣሪ ስም ብሩኬ ደግሞ እንግዲህ ያጣፍጠልህ። በቃ ሌላ ምንም ልልህ አልችልም፣ ያጣፍጠልህ። አትንኩብኝ ስላልክ አንዳንድ መናገር ፈልጌ ነበር ግን በቃ ተውኳት፣ ተውኳት።